ሰላም እንደምናላችሁ! ውድ የያያ ኮንስትራክሽን ቤተሰቦች፣ እንግዲህ ዛሬ የምናወራው ስለ ሴኩሪቲ ካሜራ ወይም ደግሞ የደህንነት ካሜራዎች ጠቀሜታቸውንና አገጣጠማቸው ምን ይመስላል? ገበያው ላይ ያሉት ምን አይነት ናቸው? ብዙ የተለያዩ ማርኬት ላይ በጣም ብዙ አይነት ቫራይቲ የሆኑ ማቴሪያሎች አሉ። ሶ እነዛ ማቴሪያሎች ከማሰራታችሁ በፊት ማወቅ ያለባችሁ ነገሮች ምንድናቸው? የሚሉትን የምናወራ ይሆናል ማለት ነው። እንግዲህ ለዩቲባችን አዲስ ከሆናችሁ ያያ ኮንስትራክሽን በየጊዜው በኮንስትራክሽን ሴክተር ዙሪያ ላይ እንዲሁም በተለያዩ ህንፃዎች ላይ አዳዲስ የሆኑ ቴክኖሎጂዎች ምን አሉ? የሚሉትን ይዞላችሁ ይቀርባል ማለት ነው። እንግዲህ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሰጀስት እናደርጋለን። ሶ ቀጥታ ወደ ደህንነት ካሜራ አጠቃቀሙ ወይም ደግሞ ጠቀሜታዎቹ ምን ይመስላሉ የሚሉትን እናያለን ማለት ነው። አብራችሁን ቆዩ። የደህንነት ካሜራ የምንለው ወይም ደግሞ ሲሲቲቪ ወይም ክሎዝ ሰርኪዩት ቴሌቪዥን የምንለው ማለት ነው ምንድን ነው በሚለው መጀመሪያ እንጀምራለን። ሶ የደህንነት ካሜራ ሀገራችን ላይ ኦልሞስት በብዛት እየተጠቀም ነው ነው የተለያዩ መጋዘኖች ላይ ዌር አውሶች ላይ ሊሆኑ ይችላሉ። ካምፓኒ ፋክተሪዎች ላይ ሊሆኑ ይችላሉ። እንዲሁም ደግሞ አሁን ከረንትሊ ያለው ደህንነት በጣም አስጊ ስለሆነ ወደ መኖሪያ ቤታችንን መጠቀም ጀምረናል ማለት ነው። እነዚህን የደህንነት ካሜራዎችን በምንጠቀምበት ሰዓት ላይ ወይም ደግሞ ለማስገጠም ስንፈልግ ማወቅ ያለብን ነገሮች ምንድናቸው? የሚሉትን ዛሬ የምናየው ይሆናል ማለት ነው። ስልካችንንም ከታች ማስቀምጥላችሁ ይሆናል። ዲቴል የሆነ ከኛ ኢንፎርሜሽን ማግኘት ትችላላችሁ። እንዲሁም ደግሞ የሴኪሪቲ ካሜራም ፕሮቫይድ ስለምናደርግ ለእናንተ የትኛው ይሻላል? ማታ ላይ የሚታየው ናይት ቪዥን ይሻላል? ብቻ ኤኒዌይስ የትኛዎቹ ቢሆኑ ጥሩ ነው የሚሉትን አማክረናችሁ ፕላስ ከእንደገና ደግሞ ከነ ሙሉ ገጠመው ማቴሪያሉን ፕሮቫይድ አድርገን የምንሰራላችሁ ይሆናል ማለት ነው። ሰው ውጭ ሀገርም አላችሁ እዚህም ሆናችሁ ካላችሁበት ቦታ ኮሚኒኬት እያደረግን መስራት የምንችልበት ሚንስ ይኖራል ማለት ነው። ስልካችን የምናስቀምጥላችሁ ይሆናል። ኤኒታይም ደውሉልን። እዚህ ሀገርም ከሌላችሁ በዋትሳፕም፣ በፌስቡክም፣ በተለያዩ ሶሻል ሚዲያዎች ፕላትፎርሞች ልታገኙ ትችላላችሁ ማለት ነው። ዛሬ የምናወራው ነገር በጣም ዲቴል የሆነ በሴኩሪቲ ካሜራ ላይ የምታገኙት አድቫንቴጆች ምንድናቸው የሚሉትን ይሆናል። እንዲሁም ደግሞ ከተማችን ላይ ያሉት አናሎግ እና አይፒ በመባል ይጠራሉ። ሰው ስለ እነሱ ምን ይመስላሉ የሚሉትን ዲቴይል የምናወራ ይሆናል ማለት ነው። ሰው በደህንነት ካሜራ በኩል በምታስቡበት ሰዓት ላይ ለተለያዩ ፐርፖዞች እንጠቀምበት፣ ካላችሁበት ቦታ ሆናችሁ በስልካችሁ ብቻ ማኔጅ እያደረጋችሁ ሱቃችሁ ወይም ደግሞ ፋክተሪያችሁ እንዲሁም ደግሞ መኖሪያ ቤታችሁ ያለበት ሲቹዌሽን ምን ይመስላል የሚለውን በቀላሉ በስልካችሁ ማየት ትችላላችሁ ማለት ነው። እዚህ ሀገርም ባትሆኑ ውጭ ሀገርም ካላችሁ ለሴ ሳይት እያስገነባችሁ ከሆነ ሳይታችሁ አካባቢ ላይ ካሜራ ሴኪዩሪቲ ካሜራ ቢገጠም እና የሳይቱ ፕሮግረስ ምን ይመስላል የሚለውን ለማየት በየጊዜው ቤተሰብ መደወል አይጠበቅባችሁም። ሶ በካሜራችሁ ፎሎአፕ እያደረጋችሁ የሳይቱ ፕሮግረስ እንዲሁም ደግሞ የሚሰሩትን ሰራተኞች ማንገብቷል ማንወጥቷል የሚሉት ነገሮች ማኔጅ ማድረግ ትችላላችሁ ማለት ነው። እንደዚሁም ሴም ቲንግ ፋክተሪን ቢኖራችሁ እዚ ሀገር ባትሆኑ በምትወጡበት ሰዓት ላይ በስልካችሁ ኤቭሪቲንግ ሲስተሙ ተዘርግቶላችሁ መንቀሳቀስ ትችላላችሁ ማለት ነው። ትዝታውና ትውስታው ባረፈበት ብዙ ነገር ያሳለፉበት ማል ከተማ ፒያሳ ላይ ሊሴ ገብረ ማርያም ትምርት ጀርባ ዘመናዊ አፓርትመንቶች ከሺህ ቅድሚያ ክፍያ ጀምሮ፣ ቴምር ሪል እስቴት በ10% ቅድሚያ ክፍያ ከስቱዲዮ እስከ ባለ 3 መኝታ እስከ 25% በሚደርስ ልዩ ቅናሽ። በተጨማሪም ያሳደዋ 00 ሙዚየም ፊት ለፊት ወይም ሀገር ፍቅር ቲያትር አጥገብ ድጋሚ የማይገኝ እድል የንግድ ሱቆች ከ ቅድሚያ ጀምሮ እየሸጥን እንገኛለን። መረጃ በእነዚህ ቁጥሮች ይደውሉልን።

ቮይስ ያላቸዋሉ ሌሴ መኖሪያ ቤታችሁ ላይ በምታደርጉበት ሰዓት ላይ መኖሪያ ቤታችሁ ውስጥ የቤት ሰራተኛ ልትኖር ትችላለች፣ ልጆች ሊኖራችሁ ይችላል። ልጆቻችሁ ማኔጅ ለማድረግ የምትፈልጉ ከሆነ ኢንኬዝ ኢመርጀንሲ ቢፈጠር ሌሴ ልጆቻችሁ አይበለውና ቾክ ቢያደርጉ ወይም ደግሞ ቢያንቃቸው ወይም ደግሞ የቤት ሰራተኛው አጠገባቸው ባትኖር በዛ በካሜራ ብቻ ሳውንድ በማስተላለፍ ሰው እንዲደርስላቸው ማድረግ ትችላላችሁ ማለት ነው። እዛ አካባቢ ላይ የሚፈጠሩትን ነገሮች በደንብ ፎከስ አድርጎ ያይላቸዋል። እንዲሁም ደግሞ ሙቭ የሚያደርጉ ሞኒተር የሚያደርጉ ከአንድ ቦታ እስከ 60 ዲግሪ ድረስ እየዞሩ የሚያሳዩ የተለያዩ አይነት ካሜራዎች አሉ። ናይት ቪዥን ካሜራዎች አሉ። ማታ ላይ እንዲያሳይ የሚያደርጉ የተለያዩ ፊትን ጥርት አድርጎ ማታ ላይ የሚያሳይ አሁን ናይት ቪዥን ካሜራዎች አሉ። የተለያዩ አይነት በናይት ቪዥን በምናወራበት ሰዓት ላይ የተለያዩ አይነት ካሜራዎች አሉ። ሌሴ ዩቪ የሚባል አለ። የተለመደው ደግሞ ብላክ ኤንድ ዋይት አድርጎ የሚያሳይ አለ። ከለር የሚያሳይ አለ። የምሽቱን ወይም ደግሞ ለሊት ላይ ያለውን እይታ ሙሉ ለሙሉ ቀን የሚያስመስል አይነት ሴኩሪቲ ካሜራዎች አሉ። ፕላስ ከነገና ደግሞ እንደተለመደው ብላክ ኤንድ ዋይት የሚያስመስል አለ። እንዲሁም ደግሞ ሞሽን ዲቴክት የሚያደርጋለን። ሞሽን ዲቴክት ማለት ብርሃን አካባቢ ላይ ሙቭመንት ካለ ሌሴ አይበለውና ቤታችሁ ሌባ ቢገባ እንቅስቃሴን ብቻ ዲቴክት በማድረግ የዛን ሰውዬ አብርቶ ወደ ቀን አስመስሎ ካሜራውን ሴኪሪቲ ላይ በደንብ ሪካርድ ያደረግላችኋል ማለት ነው። ሴኪሪቲ ካሜራ በምትገዙበት ሰዓት ላይ ማወቅ ያለባችሁ ነገር፣ እንዲሁም ደግሞ ሌሴ ከኛ ባትገዙ ማወቅ ያለባችሁና መዘጋጀት ያለባችሁ ነገሮች ምንድን ናቸው? ምክንያቱም ሴኪሪቲ ካሜራ በምታስገጥሙበት ሰዓት ላይ ሌሴ ቤታችሁን እየገነባችሁ ከሆነ መታሰብ ያለበት መቼ ነው መቼ ነው ሴኩሪቲ ካሜራ መገጠም ያለበት የመስመር ዝርጋታ በሚሰራበት ሰዓት ላይ ነው መሆን ያለበት ሶ እነዛ ስቴፖች ምንድን ናቸው የሚሉትን የምናየው ይሆናል ማለት ነው ይህም ብቻ አይደለም ብዙ ጊዜ የምንሳሳተው ቤት ገንብተን ከጨረስን በኋላ ነው ወደ ሴኩሪቲ ካሜራ የምንሄደው ያ በሚሆንበት ሰዓት ላይ ደግሞ መስመር ለመዘርጋት የተለያዩ ነገሮችን ለማድረግ ትራኪንግ ዲቫይሶች ያስፈልጋሉ እና ያ በሚሆንበት ሰዓት ላይ ደግሞ የቤታችንን ፎርምም ሊያሳጣብን ይችላል ማለት ነው ይሄ ደግሞ የተለያዩ አይነት ተርሞች አሉ ወደዛ የምንሄድ ይሆናል ማለት ነው ሶ ቅድም እንዳልኳችሁ የተለያዩ አይነት በጣም ቫራይቲ የሆኑ ፕሮዳክቶች አሉ። በዛ ልክም ደግሞ ኳሊቲ ደረጃ ላይ ደግሞ በምትመጡበት ሰዓት ላይ የተለያዩ አይነት ብራንዶች አሉ። ሀገራችን ላይ እኛ በብዛት የምንጠቀመው ሂክ ቪዥን የተሰኘውን ብራንድ ነው። ከተማችን ላይ በብዛት የምንጠቀመው እሱን ፕሮዳክት ነው። ከኳሊቲ አኳያ ካሉት ገበያው ላይ ካሉት የተሻሉ የሚባሉትም እሱ ስለሆነ እሱን ብትጠቀሙ ሰጀስት እናደርጋለን ማለት ነው። ሲሲቲቪ ካሜራ ወይም ክሎዝ ሰርኪዩት ቴሌቪዥን የምንለው ማለት ነው። በሁለት ልንከፍለው እንችላለን። አናሎግ እና አይፒ በመባል ይጠራል ማለት ነው። አናሎግ በምንመጣበት ሰዓት ላይ ኦልድ የሆነው ስታይል ወይም ደግሞ ዘመን ያለፈበት ብለን ማሰብ እንችላለን አይፒ ደግሞ ሰማው ሞደርን የሆነ እንዲሁም ደግሞ የተሻሻለ በየጊዜው አፕዴት እየተደረገ የመጣ ነው ማለት ነው ሶ አናሎግ ላይ በምንመጣበት ሰዓት ላይ ዲቪአር እና ኤንቪአር የሚባሉ አሉ ዲቪአርን የሚጠቀመው ለ ብዙ ጊዜ ሜይቢ ኖቲስ ካረጋችሁ አምናት ሹር አንዳንድ ቤቶች ላይ ዴክ የሚመስል ወይም ደግሞ የዲሽ ዴክ የሚመስል አለ ማለት ነው እሱ ምንድነው የሚባለው አናሎግ የሚጠቀመው ዲቪአር የሚባለው ነው አይፒ ደግሞ የሚጠቀመው ኤንቪአር የሚባለው ነው። ዲቪአር ማለት ዲጂታል ቪዲዮ ሪካርደር በመባል ይጠራል። ሶ ይሄኛው ምንድነው የፖርት ወይም ደግሞ ከጀርባ የመቀበል አቅማቸው ምን ያህል ነው የሚሉትም በዛም ዲፋይን ይደረጋል። አንዱ እሱ ነው። ሁለተኛ ደግሞ አናሎግ የተሰኘው ኦልድ ፋሽኑ የሆነው ሴኩሪቲ ካሜራ ኮዋግዣል የተሰኘውን ኬብል ይጠቀማል ማለት ነው። ያ ማለት ቅድም እንዳወራ ነው መኖሪያ ቤታችሁን በምታስገንቡበት ሰዓት ላይ የኤሌክትሪክ መስመር ዝርጋታ በሚዘረጋ ሰዓት አብሮ መዘርጋት አለበት ያልኩት ይህን ነው ማለት ነው። ኮዋግዣል ኬብልን በምትጠቀሙበት ሰዓት ላይ መስመር ዝርጋታ የኤሌክትሪክ ሙያተኛው በሚዘረጋበት ሰዓት ላይ የሴኪሪቲ ካሜራ ሙያተኛ ወይም ደግሞ እኛ ጋም ደውላችሁ ፕሮፌሽናል የሆኑ ሰራተኞችን ልከንላችሁ ሙሉ መስመር ዝርጋታው የዛን ሰዓት መዘርጋት አለበት። ስለ አይፒ በምንመጣበት ሰዓት ላይ ደግሞ አይፒ ካሜራ ከአናሎግ ለየትን የሚያደርገው ቅድም እንዳልኳችሁ ሰማው ሞደርን ነው። ኳሊቲውምናም ደግሞ የካሜራውን ጥራታችንን በሚሰጥንበት ሰዓት የተሻለ ይሆናል ማለት ነው። አናሎግና አይፒ ዲፍረንሳቸው ምንድን ነው? የትኛውን ብንጠቀም የተሻለ ነው የሚለውንም የምናየ ይሆናል ማለት ነው። ሶ አይፒ ካሜራ ቅድም እንዳልኳችሁ አናሎግ ዲቪር በሚጠቀምበት ሰዓት ላይ ይሄኛው ደግሞ ኤንቪር የተሰኘ ኔትወርክ ቪዲዮ ሪከርዲንግ ይጠቀማል ማለት ነው። ሶ እያንዳንዷን አክቲቪቲ ሪከርድ እያደረገ ስቶር የሚያደርግልን ኤንቪር የተሰኘ ኔትወርክ ቪዲዮ ሪከርዲንግ ይጠቀማል ማለት ነው። አይፒ በምንመጣበት ሰዓት ላይ ያኛው ደግሞ ሪቨርስ ዲቪአር የተሰኘውን ይጠቀማል ማለት ነው። ልታውቅ የሚገባው አናሎግ ነው ካሜራው ከተባላችሁ ሰማው ሞደርን እንዳልሆነ እና አይፒ ከተባላችሁ ደግሞ ሰማው የተሻለ ነው የሚለውን የምናያ ይሆናል። ትዝታውና ትውስታው ባረፈበት ብዙ ነገር ያሳለፉበት መሀል ከተማ ፒያሳ ላይ ሊሴ ገብረ ማርያም ትምህርት ቤት ጀርባ ዘመናዊ አፓርትመንቶች ከአምስት መቶ ሺህ ቅድሚያ ክፍያት ጀምረው ቴምር ሪል እስቴት በ10% ቅድሚያ ክፍያ ከስቱዲዮ እስከ ባለ 3 መኝታ እስከ 25% በሚደርስ ልዩ ቅናሽ። በተጨማሪም የአሳድዋ ዜሮ ዜሮ ሙዚየም ፊት ለፊት ወይም ሀገር ፍቅር ቲያትር አጠገብ ድጋሚ የማይገኝ እድል የንግድ ሱቆች ከ900 ሺህ ብር ቅድሚያ ክፍያ ጀምሮ እየሸጥ እንገኛለን። ለበለጠ መረጃ በእነዚህ ቁጥሮች ይደውሉልን። ቴምር ሪል ስቴት። አይፒ ካሜራ የጥራት አኳያ በምመጣበት ሰዓት ላይ ሪዞሉሽኑን ቆንጆ አድርጎ ኦልሞስት በቲቪ ስታንዳርድ ደረጃ እስከ ፎርኬ ድረስ ሪከርድ ሊያደርግልን ይችላል ማለት ነው። በአናሎግ በምመጣበት ሰዓት ደግሞ እስከ 720ፒ ድረስ ሊሄድ ይችላል ማለት ነው። በሪዞሉሽን ራሱ በምናይበት ሰዓት ላይ ፎርኬ ማለት ኦልሞስት አሁን ከረንት ያለው ጥርት ያለ የስክሪኒንግ እይታ እንዲሰጠን የሚያደርገው አይፒ ነው ማለት ነው ከኮስት አንጻር ደግሞ በምናይበት ሰዓት ላይ አይፒ ሰማው እንዳልኳቸው ሞደርን የሆነና ሪዞሉሽኑም ከፍ ስለሚል ጥራት ላይ ትንሽ ወደድ የማለት ነገር አለ ማለት ሪሞት አክሰስ ላይ ደግሞ በምንመጣበት ሰዓት ላይ አይፒን በምንጠቀምበት ሰዓት ላይ ከፈለግንበት ቦታ ሆነን ያን ያል ኤንቪአርም አይፈልግም ከፈለግንበት ቦታ ሆነን ሞኒተር ማድረግ እንችላለን አስሎንጋስ የኢንተርኔት ወይም ደግሞ የዋይፋይ አክሰስ እስካለ ድረስ ማለት ነው አናሎግ ላይ በምንመጣበት ሰዓት ላይ ግን ነሰሰርሊ ዲቪአር ይፈልጋል ወይም ደግሞ ያንን ሪከርድ አድርጎ የሚያስቀምጥልን ዲቪአር ይፈልጋል ማለት ነው። በፍሌክሲቢሊቲ በሚመጣበት ሰዓት ላይም ትንሽ ችግር ይፈጥርብናል ማለት ነው። በፓወር በሚመጣበት ሰዓት ላይ ደግሞ በአይፒ በሚመጣበት ሰዓት ላይ ኢንተርኔት የተሰኘው ኬብል ራሱ ኤክስተርናል ፓወርም አንድ ላይ አታች አድርጎ ስለሚሰጠው ያን ያህል የኬብል ዌስቴጅ አይኖርብንም ማለት ነው። ሶ አናሎግ ላይ ግን በሚመጣበት ሰዓት ላይ ኬብል አዲሽናል ይጨምርብናል። ይሄኛው ደግሞ ዲስታንሳችን በዛ ልክ በረዘመ ቁጥር አዲሽናል የሆነ ኮስት ይጠይቀናል ማለት ነው። ፕላስ ከእንደገና ደግሞ ከኮስት አኳያ ብቻ አይደለም ኬብሉ በረዘመ ቁጥር ከየሆነ ያህል ዲስታንስ በረዘመ ቁጥር ኳሊቲያችንን በዛ ልክ እየቀነሰ ይመጣል ማለት ነው። አሁን ደግሞ የምናየው እንግዲህ እስካሁን ስለ አይፒና ስለ አናሎግ ዲፍረንሳቸውን አይተናል። በመቀጠል ደግሞ የምናወራው ከተማችን ላይ ታይፕሶፍ የተለያዩ አይነት ታይፕሶፍ ካሜራዎች አሉ። በብዛት እንግዲህ ሶስት ናቸው። እነዛም ካታጎራይዝድ የሚደረጉት በዶም አለ ቡሌት የምንለው አለ ፒቲዜድ ወይም ፓንቴልት ዙም የሚባል አለ ማለት ነው ሶ ከነዚህ ከሶስቱ እንዳልኳችሁ ከዶም ከቡሌት እና ከፒቲዜድ የሚወጣ አይነት የሴኩሪቲ ካሜራ የለም ሶስቱ የሚለያዩበት ምንድን ነው የምንጠቀማቸው ቦታዎች ፐርፐዛቸውና አድቫንቴጃቸው እዚ እዚ ቦታ ብንጠቀማቸው የትኞቹ የተሻሉ ናቸው የሚሉትን በቀጣይ የምናየው ይሆናል ማለት ነው እንግዲህ የሴኩሪቲ ካሜራ ማሰራት የምትፈልጉ ከሆነ እንግዲህ ስልካችንን እያስቀምጥንላችሁ ነው ሶ ኤኒ ታይም ደውላችሁ ከሙሉ ኮንሳልቲንግ ጋር የት የት ቦታ የምጠቀም ትችላላችሁ፣ የሚሉትን ዲቴይል የምንሰጣችሁ ይሆናል ማለት ነው። አንድ የረሳሁት ነገር ምንድን ነው የኦንላይን ሴኪሪቲ ካሜራ ስልጠናው መውሰድ የምትፈልጉም ሰዎች ካላችሁ ስልካችን አስቀምጥላችኋለን። ኦልሬዲ እሱንም አዘጋጅተን ዌብሳይታችን ላይ ላውንች ስላደረግን ያያ አካዳሚ የተሰኘ ዌብሳይት አለን። እዛ ላይ ማግኘት ትችላላችሁ ማለት ነው ዲቴይል እንዴት ኢንስታል ይደረጋል የሚለውን ሙሉ ኮርሱ መውሰድና ወደዛ ወደ ስራው አለም መግባት የምትፈልጉም ከሆነ በአካልም መታችሁ መውሰድ ትችላላችሁ። ኖ እኛ ያለነው ክፍለ ሀገር ነው አይመቸን የምትሉም ከሆነ በኦንላይን ኮርሱ መውሰድ የምትችሉበትን ሚስ ስላመቻቸን ኤኒታይም ልደውሉልን ትችላላችሁ ማለት ነው። ስልካችንን ከላይ አስቀምጥላችኋለሁ። እየደወላችሁ ሙሉ ኢንፎርሜሽኑ ማግኘት ትችላላችሁ ማለት ነው። የመጀመሪያ የምናየው ዶም ካሜራ ነው ማለት ነው። ሼፑ ሰማው እንደ ዶም አይነት ስለሆነ ትንሽ ለየት የማለትና ብዙ ጊዜ የምንጠቀመው ለኢንዶር ፐርፐዝ ነው ማለት ነው። ሶ ለኢንዶር ለመኖሪያ ቤት ለውስጠኛው ፓርታችን እንጠቀመዋለን። ያን ያህል ለወተር ፕሩፍነት ወይም ደግሞ ለዝናብ የሚጋለጥ ከሆነ የመበላሸት ባህሪ ስላለው በተቻላችሁ አቅም ለኢንዶር ፐርፐዝ ወይም ደግሞ ለመኖሪያ ቤታችሁ ብትጠቀሙት የተሻለ ነው። ለህንፃዎች እንዲህ ብቻ ሴፍ የሆነና እንዲሁም ደግሞ ሞር ከጂፕሰን ቦርድ ጋር ኮምፓታብል ነው። ሞር በሚታይበት ሰዓት ላይ ውበትም ስላለው ሞር እሱን ብትጠቀሙ የተሻለ ነው። በጣም ላርጅ የሆነ ኤሪያን ከቨር የማድረግ አቅም አለው። እንዲሁም ደግሞ ዶምን በምታዩበት ሰዓት ላይ ከቨር አለው። ላዩ ላይ ከቨር ስላለው ያንን ከቨር ራሱን ችሎ ፕሮቴክት ያደርገዋል ማለት ነው፣ ሌንሱን ሶ ሜይ ቢ ሙቪዎች ላይ አይታችሁ ከሆነ አንዳንድ ካሜራዎች በእጃቸው ብቻ እንደዚህ ዞር በማድረግ ወይም ደግሞ ሰዎች የሆነ መጥፎ ነገር ለመስራት ሲፈልጉ ካሜራውን ወደ አንድ ዳይሬክሽን ያዞሩታል እና ያንን በቀላሉ ሰዎች ማዞር አይችሉም። ምክንያቱም ከቨር ስላለው በቀላሉ በእጅ ተነክቶ መበላሸት ወይም ደግሞ አንግሉ ማዞር ስለማይቻል ለመኖሪያ ቤታችሁ ይህንን ፐርፐስ ብትጠቀሙ ጥሩ ነው እንላለን። እንዲሁም ደግሞ ከቨሩ መኖሩ ዋናው አድቫንቴጁ ምን መሰላችሁ? ይሄ ቡሌት የተሰኘ ወይም ደግሞ እንደዚህ ሙቪዎች ላይ በእርግጠኝነት ታዩታላችሁ ያ በቀላሉ ወዴት አቅጣጫ እንደሚያ ያሳያል። ግን በዶም በምትመጡበት ሰዓት ላይ በየትኛው ሳይድ እያሳየ ነው እየቀረጸ ነው የሚለውን ነገር አንደርስታንድ ስለማታደርጉት መኖሪያ ቤታችሁ ውስጥ ወይም ደግሞ የተለያዩ ኮመርሻል ቦታዎች ላይ ብትጠቀሙት ሰውየው ካሜራው ወዴት እያየ ነው? ወደ እኔ እያየ ነው ወይስ ወደ ሌላ ዳይሬክሽን እያየ ነው? ብሎ ምንም አይነት ጥፋት ወይም ደግሞ አደጋ እንዳያደርስ፣ ጀስት ሴኩሪቲ ካሜራ መኖሩን ብቻ አይቶም ራሱ ደንግጦ ሊመለስ ስለሚችል ዶምን ለውስጠኛው ፓርት ብትጠቀሙ ሰጅስት እናደርጋለን ማለት ነው። በመቀጠል ደግሞ የምናየው ቡሌትን ነው ማለት ነው። ቡሌት ካሜራ እንግዲህ ከዶም ጋር ኮምፔር ስናደርገው ለአውትዶር ፐርፐዝ እንጠቀምበታለን ማለት ነው። ከአድቫንቴጆቹ አንዱ መሀል ምንድን ነው ለውጭ ለፓርኪንግ ቦታዎች፣ ትራፊክ ኤሪያዎች፣ የተለያዩ ቦታዎች ላይ የምንጠቀምበት ቢ በየመንገዳችሁም እዚሁ አዲስ አበባ ላይ በየተለያዩ ቦታዎች ላይ አቅጣጫውን እያሳየ ካሜራው ለተለያዩ ለአውትዶር ፐርፐሶች እንጠቀምበታለን። ሶ ይሄ ምንድነው እንደ ወተር ፕሩፍነትም እንዲሁም ደግሞ ሼድ ስላለው ፕሮቴክት ያደርግልናል ማለት ነው ሌንሳችንን። ከቡሌት አንዱ ዲስአድቫንቴጁ ምንድነው ዶምን ወዴት ዳይሬክሽን እያየ ነው የሚለውን ኖቲስ ማድረግ አንችልም። ይሄኛው ግን አንድ ዳይሬክሽን ላይ ብቻ ናሮ ሆኖ አንድ ቦታ ብቻ ፎከስ አድርጎ ስለሚያሳየን ወዴት አቅጣጫ እያየ ነው የሚለውን ዲቴል እንድናይ ወይም ደግሞ አንደርስታንድ እንድናደረግ ያደርጋል ማለት ነው። ፕላስ ከእንደገና ደግሞ ከቡሌት ዋና አድቫንቴጁ እንዳልኳችሁ አውትዶር በምትቀርጹበት ሰዓት ላይ ለናይት ቪዥን ማታ ማታ ላይ ሌባ ገባብን አልገባብን የሚለውን ነገር ቅድም እንዳወራ ነው በዩቪ ስላለ ሞር ከለርም ሊያሳያችሁ ይችላል። እንዲሁም ደግሞ በናይት ቪዥን አይነት መልክ አድርጎ ሊያሳይ ይችላል። እንዲሁም ደግሞ ሴንሰሮች አሉት። ሴንስ እያደረገ ላይትን አጀስት በማድረግ በደንብ ቀን አስመስሎ ሊያሳይላችሁ ይችላል ማለት ነው። አድቫንቴጆቹ ቡሌት ይሄ ናቸው። በሶስተኝነት ደረጃ ደግሞ የምናየው በፒቲዜድ ወይም ደግሞ ፓንቲልት ዙም የምንለው ነው ማለት ነው። ይሄኛውን ካሜራ ብዙ ጊዜ የምታዩት ትልልቅ መንገዶች ላይ በተለይ ቦሌ ሮዶች ላይ እናየዋለን። እንዲሁም ደግሞ ለትልልቅ ፋክተሪ ይሄኛው ፒቲዜድ የምንጠቀምበት ዋናው አድቫንቴጃችን 180 ዲግሪ እስከ 360 ዲግሪ ሬስ ሮቴት ያደርጋል። ያ ማለት ሙሉውን የአንድ ቦታ ሴንተር ላይ አድርጋችሁ ብታስቀምጡት እናንተ ራሳችሁ ሞኒተር እያደረጋችሁ ወደፈለጋችሁበት ታዞሩታላችሁ። ሁለተኛ አድቫንቴጁ ደግሞ በጣም ዙም ያደርጋል ሰው ከ25 እስከ 50 ኤክስ ድረስ ዙም የማድረግ አቅም አለው ማለት ነው። ያ ማለት ከረጅም ርቀት ያለ ቢ ታርግ አይዴንቲፋይ ለማድረግ ሊሆን ይችላል። ያመለጠ መኪና ለመለየት በሚፈልግበት ሰዓት ላይ በዛ ዙም ተደርጎ በደንብ ኢሜጅ እንዲሰጠን ያደርጋል ማለት ነው። ሶ ፒቲዜድ በተቻላችሁ አቅም ለተለያዩ ሰፋፊ ፋክተሪዎች ላይ ብትጠቀሙ ሰጀስት አደርጋለሁ። ትዝታውና ትውስታው ባረፈበት ብዙ ነገር ያሳለፉበት መሃል ከተማ ፒያሳ ላይ ሊሴ ገብረ ማርያም ትምህርት ቤት ጀርባ ዘመናዊ አፓርትመንቶች ከ500000 ቅድሚያ ክፍያ ጀምሮ፣ ቴምር ሪል እስቴት በ10% ቅድሚያ ክፍያ ከስቱዲዮ እስከ ባለ 3 መኝታ እስከ 25% በሚደርስ ልዩ ቅናሽ። በተጨማሪም ፒያሳ ደዋ ዜሮ ዜሮ ሙዚየም ፊት ለፊት ወይም ሀገር ፍቅር ቲያትር አጠገብ ድጋሚ የማይገኝ እድል የንግድ ሱቆች ከ900000 ቅድሚያ ክፍያ ጀምሮ እየሸጠን እንገኛለን። ለበለጠ መረጃ በእነዚህ ቁጥሮች ይደውሉልን። ቴምር ስቴት። ብዙ ጊዜ ደግሞ የምንጠየቀው ጥያቄ ምንድነው፣ ከስቶሬጁ አንድ ሴኪሪቲ ካሜራ ለምን ያህል ጊዜ ሪከርድ አድርጎ ስቶሬ የማረግ ካፓሲቲ ያለው ነው ማለት ነው። ይሄ ዲፔንድ የሚሆነው ምንድነው እናንተ በምገዙት የስቶሬጅ ዩኒት ነው። ስቶሬጃችሁ ከአንድ ቴራ እስከ ስምንት ቴራ ድረስ ባይ ድረስ ስቶሬ ማድረግ አቅም አለው ማለት ነው። እናንተ በምትገዙበት ዲፔንድ የሚሆን ይሆናል ማለት ነው። እንዳልኳችሁ፣ ይህንን ዲቴል የሆነ ኢንፎርሜሽን ማግኘት የምትፈልጉ ከሆነ እኛ ጋር ደውላችሁ እስከነ ሙሉ ማቴሪያል አቅርቦት እንዲሁም ደግሞ ገጠማም ጭምር የምንሰጣችሁ ይሆናል ማለት ነው። እንግዲህ ለነበረን ቆይታ ከልብ ከልብ አድርጌ ያመሰግናለሁ። የዛሬው ፕሮግራማችን እንግዲህ በዚህ መልኩ እንጨርሳለን ማለት ነው። እንግዲህ የአያ ኮንስትራክሽኑን ከዚህ በፊት ሰብስክራይብ ካላረጋችሁ፣ ሰብስክራይብ ብታደረጉና ቤተሰብ ብንሆን በጣም ደስ ይለናል። ዲቴል የሆነ ኢንፎርሜሽኖችን እንዲሁም ደግሞ ስለ ሴኪሪቲ ማግኘትም የምትፈልጉ ከሆነ ፒዲፍ አለን። ፒዲፋችንን እንግዲህ ቴሌግራማችን ላይ የምናስቀምጥላችሁ ይሆናል ማለት ነው። ቴሌግራም ቻናላችንን የማታውቁ የአያ ኮንስትራክሽን ብላችሁ ቴሌግራም ቻናል ላይ ሰርች ብታደረጉ ታገኙናላችሁ። ኦልሞስት ወደ ስምንት ሺህ ቤተሰቦች ያሉበት ቻናል አለን። እዛ ላይ የተለያዩ አይነት እንደ ሴኩሪቲ ካሜራዎች፣ የቀለም ፕሮዳክቶች፣ የወተር ፕሩፍ ማቴሪያሎችን የሚሸጥበት ነው ማለት ነው። እንዲሁም ደግሞ የቲክቶክ ሶሻል ሚዲያዎች እንዲሁም የተለያዩ በኢንስታግራም በፌስቡክ እንንቀሳቀሳለን። እዛ ላይ እየገብባችሁ ቤተሰብ ብትሆኑ በተለያዩ መንገዶች አፕዴት ትሆናላችሁ ብዬ አስባለሁ ማለት ነው። ለነበረን ቆይታ ከልብ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ። ትዝታውና ትውስታው ባረፈበት ብዙ ነገር ያሳለፉበት መሃል ከተማ ፒያሳ ላይ ሊሴ ገብረ ማርያም ትምህርት ቤት ጀርባ ዘመናዊ አፓርትመንቶች ከአምስት መቶ ሺህ ቅድሚያ ክፍያ ጀምሮ ቴምር ሪል እስቴት በ10% ቅድሚያ ክፍያ ከስቱዲዮ እስከ ባለ 3 መኝታ እስከ 25% በሚደርስ ልዩ ቅናሽ በተጨማሪም ፒያሳ አድዋ 00 ሙዚየም ፊት ለፊት ወይም ሀገር ፍቅር ቲያትር አጠገብ ድጋሚ የማይገኝ እድል የንግድ ሱቆች ከ900 ሺህ ብር ቅድሚያ ክፍያ ጀምሮ እየሸጥ እንገኛለን። ለበለጠ መረጃ በእነዚህ ቁጥሮች ይደውሉልን። ቴምር ሪል እስቴት